አይ ስደት ስደት አይ ላይ ያ ሁሉ ልፋት ያ ሁሉ ድካም ያ ሁሉ ውጣ ውረድ ለዚህ ከሆነ ብቀርብን፣ ሰባይቢ በጣም ነው የሚያሳዝነው። አስባችሁታል? ስደት ሀገር ላይም በእስር ቤት ተሰቃይቶ እንደገና ሀገር ገብቶም ሀገሩ ላይ ሳይደለው ሳይመቸው ሀገሬ ነው ብሎ እንኳን ሳይደሰት እንደገና እስር ቤት ገባ። ያም ደሞ አልበቃ ብሎት ከተፈታ በኋላ ደግሞ ቢያንስ ሀገራችን ላይ ያለውን ነገር ታውቃላችሁ። ቢያንስ ወደ ስደት ይሻለኛል ብሎ ተመልሶ መጣ። ዛሬ ደግሞ በሰው እጅ ህይወቱ እንዳለፈ ተሰማ ማለት ነው። በጣም ነው የሚያሳዝነው። አሰላሙ አለይኩም ወራህመቱላ ወበረካቱ ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁን? የጋውል ሰላም ነው አላ ስብን ተዓላ በያላችሁበት ሰላማችሁን ያብዛልኝ። ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ በጣም ነው የሚያሳዝነው። ዛሬ የተሰማው እና በጣም የሚያስደነግጥ ልብ የሚሰብር ነገር ነው የተሰማው። እሱም ደግሞ ከሰዑዲ አረቢያ ማለት ነው ይህንን ወጣት ማታውቁት አላችሁ ብዬ አላስብም። ከብሬክስ ጋር ቪዲዮ ይሰራ ነበረ፣ ቴዲ ይባላል። ማያውቀዋለ ብዬ አላስብም። ሁላችንም እናውቀዋለን። ለምን ሶሻል ሚዲያ ላይ ለብዙ ጊዜ ይሰራ ስለነበረ በአሁኑ ሰዓት ላይ ስለጠፋ እንጂ ማለት ነው። አስባችሁታል። እና ከብሬክስ ጋር አብሮ ይሰራ ነበረ እዚህ ምስት አለችው። ከምስቱ ጋር ብሬክስም ከምስቱ ጋር ሆኖ አብሮ ፕራንክ እንዲሁም ደግሞ የተለያዩ አጫዋች ቪዲዮዎችን ይሰሩ ነበረ ማለት ነው። ከዛም ደግሞ በድንገት ይያዝና እና እስር ቤት ይገባል። እስር ቤት እየተሰቃየ ይቆይና ወደ ሀገር ይገባል ማለት ነው። ከገባም በኋላ ደግሞ ሳይደለው ሳይመቸው እንደ ሀገሩ ሀገሬ ነው ብሎ ሳይደሰት እንደገና ቪዲዮ ለመቅረጽ ከነብሬክስ ጋር አብሮ ወደ ጎንደር በሄዱበት በተፈጠረ ችግር ምክንያት ታውቃላችሁ፣ ሀገራችን ላይ ያለው ነገር በዛ ምክንያት እንደገና እስር ቤት ገብቶ ለስምንት ወር ድረስ ተሰቃይቶ እንደገና ከእንደገና ይወጣል ማለት ነው። ከዛም ከጊዜ በኋላ ብሬክስ ወደ ዱባይ ሲሄድ፣ እሱ ደግሞ እንደገና ያንን ያያችሁት መከራና ስቃይ በባህር እየተሰቃየ እየተፈተነ ወደ ስደት ይመጣል ማለት ነው። ከመጣም በኋላ ደግሞ ምስቱ ትቀበለዋለች። ከምስቱ ጋር መጀመሪያ ላይ ተጣልተው ነበረ። አሁን ደግሞ በአሁኑ ጊዜ ከመጣ በኋላ ደግሞ በቅርብ ጊዜ ታርቀው አብረው መኖር ጀምረው ነበረ ማለት ነው። እና አሁን ደግሞ ይሄው ትቷት የመጣን ሀገር ተመልሶ ሳይገባ ስደት ሀገር ላይ እንደወጣ ቀረ ማለት ነው። አስባችሁታል? ይህ ስደት ግን የስንት ቶቻችን እና የስንት ወንድሞቻችን ሕይወት ቀጠፋ? አስባችሁታል? እንደ ቅጠል እየረገፉ ግማሹ በባህር ላይ፣ ግማሹ ስደት ሀገር ላይ አንዴ በበሽታ አንዴ በሰው እጅ እየተገደሉ ስንቶቻችንን ላይ ስንት ወንድሞቻችንን አተን በስደት ሀገር ላይ እንዲሁ እናት አባት እያለቀሱ ያሉት ማለት ነው። አስባችሁታል። እኔ በአሁኑ ሰዓት ላይ በጣም ፈርቻለሁ። ለምን ብትሉ ብዙ የምናያቸው እህቶች፣ የምናያቸው ወንድሞች በስደት ሀገር እየቀሩ ነው ያሉት። እኔ ራሱ ሄዳለው ብዬ ስነሳ የሆነ ነገር ምክንያት ይፈጠራል። ሄዳለው ብዬ ስነሳ የሆነ ችግር ይፈጠራል። በቃ ወላሂ በአሁኑ ሰዓት ላይ ራሱ ለመሄድ ተነስቼ መንገዱ ተዘጋብኝ ማለት ነው አስባችሁታል የነፋኳቸው ልጆችን ቤተሰቦቼን ሳላይ በስደት እንዳልቀር ነው የፈራሁት ወላይ አላህ ስሆነ ታላ ከእንደዚህ አይነት አደጋና ከንደዚህ አይነት ስቃይ ወጥቶ ከመቅረት አላህ ይጠብቀን ሀባይቢ በጣም ነው የሚያሳዝነው ወላይ ነው ምላችሁ እና ይህ ልጅ ገና ወጣት ነው ወላ እንዲሁ እንደተሰቃየ እንዲሁ በስደት ሀገር ላይ እንደለፋ ነው ህይወቱ አለፈው ማለት ነውና በጣም ነው ያሳዘነኝ ለምን ሁላችንም ስደትን እናውቀዋለን። ምን ያክል ፈተና እንዳለበት፣ ምን ያክል ስቃይ እንዳለበት እና ሀገሩም ገብቶ ሳይደላው ሳይመቻችለት እንዲሁ ሳይደሰት ስደት ሀገርም ላይ መቶ ሳይደሰት አንድ ቀን ህይወቱ ሳያልፍለት ሳያርፍ መጨረሻ ላይ ግን በሰው እጅ ህይወቱ እንዳለፈ ነው የተሰማው ማለት ነው። ቲክቶክ ላይ የሆነ ፎቶ የእሱ ፎቶ ተለቆ ነበረ። ብዙ ልጆች በሰው እጅ እንደተገደለ እና ሰው ሰው ኖርማል የሆነ ኖርማል እንትን መሞት እንዳልሞተ ታሞ ወይም ደግሞ ጊዜው ደርሶ ሳይሆን የሞተው በሰው እጅ ህይወቱ እንዳለፈ ነው የሰማሁት ማለት ነው። በጣም ነው የሚያሳዝነው። አላህ ይጠብቀን፣ የሚጠብቃችሁ በአሁኑ ሰዓት ላይ እየሰማን ያለውና እያየን ያለው ነገር በጣም ልብ ይሰብራል። ብዙ ወንድሞቻችን በስደት ሀገር ላይ በበሽታ ምክንያት፣ በሰው እጅ ምክንያት እንዲሁም ደግሞ በተለያዩ ነገሮች ህይወታቸው እያለፈ ነው። አላህ ይጠብቀን። ወጥቶ ከመቅረት እና ከእንደዚህ አይነት አደጋ አላህ ይጠብቀን ማለት ነው። እና እባካችሁ እቶች የራሳችሁን ጠብቁ። እስኪ አላህ ሱብሃነ ወተአላ ደግሞ በሰላም ለሀገራችን እንዲያበቃን የመጣንበትን አላማ አሳክተን በሰላም ለሀገራችን እንድንበቃ ዱዓ አድርጉ ማለት ነው። እኔ በጣም ነው የፈራሁት እንደነገርኳችሁ ማለት ነው። አስባችሁታል። እናንተ እየለፋችሁ እየደከማችሁ ያልፍልኛል ብላችሁ እየጣራችሁ መጨረሻ ላይ ግን የለፋችሁበትን ፍሬ እንኳን ሳታዩ ሀገር ገብታችሁ ሳትደሰቱ፣ የናፈቃችኋቸውን ቤተሰቦቻችሁን ሳታዩ ህይወታችሁ በስደት ሀገር መቅረት ማለት ቤተሰብም እንደናፈቀን እኛም እንደናፈቅናቸው በስደት ሀገር መቅረት ማለት ወላሂ በጣም ህመም የለም። አስባችሁታል እና በጣም ነው ያዘንኩት። ብሬክስ ራሱ ወላ ይሄንን ነገር አላመነም፣ ገብቷቸዋል። እኔ ደግሞ ቪዲዮ ቀን ላይ ነበር ያየሁት ቪዲዮ ለመስራት ራሱ። በአሁኑ ሰዓት ላይ ደግሞ ያልሞቱ ልጆችን ራሱ ፎታቸውን እንትን እየለጠፉ ከሌ ሞቶች እያሉ የውሸት ስለሚያደርጉ ውሸት ነበር የመሰለኝ። ለምን ብዙ ጊዜ ቪዲዮ ሲሰራ የሚሳደቡ ልጆች ስላሉ፣ ማለት ወይ እሱ አንትን አፍቅራው እንቢ ሲላት ወይም ደግሞ የሆነ በቃ ዝም ብሎ የሆነ ምክንያት ፈጥረው አንዳንድ ሴቶች እንትን ይሉ የለ ፎቶ ለጥፈው ሞተ ምናምን ይሉ የለ የጠሏቸውን ሰዎች ፎቶቸውን ይለጥፉና ኤካሌ ሞተች፣ ኤካሌ ሞተች የሚሉበት አጋጣሚ ያለ ማለት ነው። እና እንደዛ መስሎኝ ነበረ። ከዛ ቅድም ደግሞ በአጋጣሚ ቴሌግራሙ ላይ ስገባ፣ የብሬክስ ሀበሻ ቴሌግራም ላይ ስገባ፣ እሱ ራሱ አላመነም። ወላሂ ነው ምላችሁ፣ አላመነም በጣም ጤነኛና ጥሩ እንደነበረና እንዴት ሊሞች አለ የሚለው ነገር እሱ ራሱ ግራ ገብቶታል። እንዴት ብዬ ሊመን አለው በለኝ ወንድሜ እባካ አልቻልኩም እያለ ነው ኮመንት የጻፈው ማለት ነው። ብዙ ልጆቹም ደግሞ አላመኑም ማለት ነው። እና ኮመንት ላይ ደግሞ ገብቼ ሳነብ በሰዎች ሕይወቱ እንዳለፈና እንደተገደለ ነው የሰማሁት ማለት ነው እና በአሁኑ ሰዓት ላይ ደግሞ እኔ ለምንድን ነው የምንገዳደለው? ሀገራችን ላይ የተገዳደልነው ነው አይበቃንም? እንደ እኔ እኮ ግራ የሚገባኝ ነገር ማለት ነው እና እባካችሁ፣ እባካችሁ ጥል እንዲሁም ደግሞ ቅ ምንም የሚጠቅመን ነገር የለም። ወላይ መጣላት እንዲሁም ደግሞ መቀያየም፣ እኔ እንጃ ወላይ፣ በጣም ነው የሚያሳዝ ነው ሀገራችን ላይ እኮ የተሰቃየ ነው የተገዳደልነው እኮ ይበቃናል። ምን ነው በስደት ሀገርም ላይ መገዳደል ራስ በራስ ህይወቱ መጠፋፋት ምን ለምን አስፈለገ? ሀ ለምን ወላይ በጣም ነው ያዘንኩት። አላህ ከእንደዚህ አይነት አደጋና ከእንደዚህ አይነት ፈተና አላህ ይጠብቀን፣ እንዲሁም ደግሞ ወጥቶ ከመቅረትም አላህ ይጠብቀን። ሀባይቢ ራሳችሁን ጠብቁ እባካችሁ። በአሁኑ ሰዓት ላይ እንትን የተጣላችሁት ወይም ደግሞ ቅም ያለባችሁ ሰው ካለ ከዛ ሰው መራቅ ነው ያለባችሁ ማለት ነው። ምንም አያደርገኝም ብላችሁ ችላ አትበሉ። ወላይ ነው ምላችሁ። ቅም ያለበት ሰው መች እንደሚያጠቃችሁ አታቁም። አስባችሁታል? እናንተ ያ ሰው መጥፎ ነገር አይሰራብኝም ብላችሁ ስታስቡ ያ ሰው ደግሞ ከኋላችሁ ምን እንደሚያስብ ምን እንደሚያዘጋጅላችሁና ምን እንደሚያደርጋችሁ ስለማታቁ ተጠንቀቁ።